ሰማችሁ፣ ይብዛ ናኦል ምን ላይ ደረሰ? አዴን ምን ገጠማት? የአዴ ድራማ ክፍል ቀጣይ ክፍል እዘን መተናል ማለት ነው። ውድ ቤተሰብ እንግዲህ በጣም ደስ የሚል ፓርቲ ላይ ደርሰናል ማለት ነው። የምር ማለት ነው። አሁን በጣም ሞቅ ደመቅ ብለዋል ማለት ነው። እና ናኦል ጨዋታውን እየተጫወተ ነው የምር ማለት ነው። እንዴት ነው ጉጉት በጉጉት የሚጠብቁ ማለት ነው። ቀጣይ ክፍል ምን ይሁን ምን ይሁን በቃ ምንለው ድራማ እንደዚያ አይነት ድራማ እየሆነ ነው ማለት ነው። በጣም ጎበዝ ነው ናኦል ማለት ነው። እና ሞቅ እያደረገ ነው ማለት ነው። እንግዲህ በባለፈው ክፍል ላይ ቀበጣዋ ወይንም ሊዱ እንግዲህ ናኦል እንደወሰዳት ነው፣ አልተመለሰችም ዛሬ ድረስም አልተመለሰችም። ያው እንግዲህ ለአረቡ አሳልፎ ልሸጣት ወይንም ደግሞ አሳልፎ ልሸጣት ነው ማለት ነው። ናሁን እንደተነገረ ከሆነ እንግዲህ የሚወዳትና የሚያከብራት አንድ ፍቅረኛ ነበረችው። እሷ ደግሞ የእሷ ታሪኩ ደግሞ ረጅም ነው። በምን ምክንያት እናዴ ወይንም ደግሞ ሌዱን ልጠምዳቸው እንደፈለገ እንዲሁም ደግሞ ፍቅር ቪዲዮ ይዛበት ነበረ ፋይል እሷ ጋር ስለነበረ ነው አስፈራርታ ወደ ቤት አምጥታ አዴይን እንዲሁም ደግሞ ማናት እቺ የባርኮት ፍቅረኛ ከቤት እንዲያስወጣላት ወይንም ደግሞ ለያለንም ጨምሮ ማለት ነው። እነዛ ነበር ያመጣችው። ነገር ግን ናኦል ጎበዝ ነው። መረጃውን የያዘችው ፍቅር የያዘችው መረጃ ተቀብሏታት ማለት ነው እና ሰው አስፈራሮቶ ምናምን እንደዚህ እንደዚህ ብላ ነው ቪዲዮ የያዘችበት የነበረው ማለት ነው። ነገር ግን አስፈራሮቷ ሳይሆን ፍቅረኛው ነበረች ያው ሰው አንዳንድ ገጭ አላደለ በመሀል ላይ የሆን ነገር ሲኖር ወይም ደግሞ እንዲሁም ቆማችሁ መንገድ ላይ እንደዚህ ንግግር ብታደርጉ እንደዛ ነገር መረጃ ነበር የያዘችው። ነገር ግን እሱ መረጃውን ተቀብሏል። ምክንያቱ ሆናላታለች ፍቅር ለናኦል ማለት ነው። ምክንያቱም እሱ አሁን ለራሱ ልጆቹን እየተጠቀመባቸው ይገኛል ማለት ነው። እኔ ግን የገርመኝ ነገር ቢኖም ዴቭ ለምንድን ነው የተኛ ለምንድነው ነው ማይነቃ ነው? ምክንያቱም እዛው ከዚህ በፊትም እነ ዳይመንድ ምናልባት ናኦል ሊሆን ይችላል እነሱን ያፈናቸው ወይም ደግሞ የወሰዳቸው ብለው ሊድን የወሰዳት እሱ ነው ይመስለኛል ተጠራጥራለሁ ብለውታል። ስለዚህ አልነቃም እስካሁን ድረስ ዴቭ እዛው ተቀምጠው በቃ አዘኑን እየገለጸ ይገኛል ማለት ነው። አንቆ የታለች እህቴ ብለው ቢጠይቀው መቼም ያመጣታል ብዬ አስባለሁ። ነገር ግን ናኦል ሊዱንም ሆነ እንደውም ተጨማሪ አዴን ያወስዷታል። አዴ ደግሞ ያው ፍቅርና የባርኮቴ ስሙ እየጠፋብኝ ነው። እናት የባርኮቴ ፍቅረኛ አብሮ ሲያወሩ ሊዱን ናኦል እንደወሰዳት። ምናምን ምናምን ስለምታቅ ማለት ነው። ስትነግረው ሁለቱ ቁጭ ብሎ ሲመካከሩ ወይም ደግሞ ሲያወሩ ናኡል ሊዱ እንዳፈናት አዴ ደረሰችባት ማለት ነው። ከዛ አጋጣሚ ናኡል ቤት ስመጣ ማን ነበረ? አዴ ብቻ ነበረች ቤት ውስጥ ማለት ነው። ማንም አልነበረ። ከዛ ልጆቹ ፈለጋ ሰው ክፍል ሲገባ ክፍሉን ቆለፈችበት ማለት ነው። አዴ ከዛን አንተ ደረሽበታለው ሁሉም ነገር ሁሉንም ነገር ደርሽ በታለው ልጁ አንተ እንዳፈንካት አንተ እንደወሰርካት አለች ማለት ነው። ከዛ ምን አለ ዘዴ ፈጠረ። እዛው ቆመ ማለት ነው። ምክንያቱም ተቆልፎበታል። እዛው ከቆያ ሌሎች ይመጣሉ፣ እነ ፍቅር ይመጣሉ፣ እነ ባርኮቴ ይመጣሉ፣ እነ ዴቭ ይመጣሉ። ስለዚህ ምን ማድረግ ያለበት ዘዴ ፈጥሮ መውጣት ነበረበት። ምናላት ልጁን ሰዎች ልገሏት ስለሆነ እባክሽን ክፈችልኝ በር፣ እንደውም አብረን ሄደን እናስለቅቃት ናም ብሏት እውነት መስሏት አዴ ደግሞ እሺ ብላ በሩን ከፈተች ማለት ነው። ከዛ ምን አደረጋት ሊዱን እና ስናስለቀቃት ወይም ደሞ እንድረስላት ብሎ አዴን እሱ ሁለተኛ ሴት ፈለገ ነበር። እንደውም የመጣ ማለት ነው። ምክንያቱም አረቡ ሁለት ሴቶችን ነው የሚፈልገው። ስለዚህ አዴን ነበር ልቦማ ህልሙ አዴና ለሊም ማለት ነው። አዴን ይዟት ሄደ። ከዛን ክፍል ውስጥ ከገባች በኋላ ሁለት ሺን ፈልግ ይሻለው ልብሳችሁን ቀይራቸው ወስዳችኋል አላቸው፣ ማለት ነው። አዴ በጣም ደነገጠች። እንትና ደሞ ደስ አላት፣ ቀበጣው ማለት ነው። ለሊዱ በጣም ደስ አላት። አዴ አንቺ ስላገኘው አንቀሉኛል። እንኳን እንዴት አንኔ ፈልጋ መጣሽ? ምክንያቱም ያው ለአዴ ጥሩ አጥፎ ማደለችም፣ ግን ሊዱ ቀበጥ ስለሆነችና ያቺ ፍቅር ስለምታባረታታት እንጂ ክፉ አይደለችም። በጣም ክፉ አይደለችም። ማናት ማነት፣ ሊዱ ማለት ነው። እና አዴ ግን ያው የውሃ ናት በጣም ጥሩ ሰው ስለሆነች ሄደች። ሁለቱንም አሁን ያዛቸው ማለት ነው። ስለዚህ አዴም ተይዛለች። ዴቭ ደግሞ አዴም ቤት ውስጥ የለችም ብላለ ሊመታ ስትፈልጋት እዛው በቃ አዘኑ ነው። ምክንያቱም አኑን ገልጦ መፈለግ አለበት ብዬ አስባለሁ። ቀጣይ ደግሞ እንግዲህ ምን እንደሚያደርጉ ወይም ደግሞ አዴና ቀበጧ ያው ልብሳቸውን አስቀይሯቸዋል። አሁን ትሄዳላችሁ፣ ሰዓት ደርሰዋል። አረቡ ጋ ነው፣ ምንም ማድረግ አልችልም። እኔ የራሴን ሰው ማገኘት ስለሚፈልግ እሷ እንዳት ሞትብኝ እናንተን አሳልፌ ይሰጣቸዋለሁ ስለዚህ ተዘጋጁ አላቸው። ልብሳቸውን እንዲቀየሩ አደረጋቸው። ቀጣ ላይ ይዟቸው ይሄዳል ወይስ? እነ ኪንጎ ባለፈው ወደ ቤቱ ሲሄድ ተከትሎ ሄዱ ነበር ማለት ነው። ነገር ግን መሀል ላይ ምን አገባን እኛ ስነሱ እኮ እኛን አያምኑም ምናምን ብሎ ሁለቱ አንዱ ስማማ አንዱ ደግሞ አይ ብሎ ተመልሰው ሄደዋል ማለት ነው። ምናልባት አሁን እንግዲህ አዴ ጠፍታለች መባሉን ከሰሙ ወይ እዟቸው ሳይወጣ እነ ኪንጉ ደርሶ ይለቀቃሉ ብዬ አስባለሁ። ለማንኛውም የሚቀጥለው ላይ እንግዲህ ምን እንደሆነ አብረን እናያለን ማለት ነው ውድ ቤተሰቦቼ እኔ አሁን በጣም ነው የጨነቀኝ ማለት ነው። ምክንያቱም የሚቀጥሎ ምን ይሁን በቀይ ጓጎ ነው ያለቀብኝ ማለት ነው። ስለዚህ ቪዲዮ ላይክ አድርጉ። አቤት መልካም ኮመንት የሚሰጡኝ ደግሞ ጉድ ቤተሰቦች ሰዎች ነው ማመሰግናቸው። የእኔ ብርቶች፣ የእኔ ጉልበቶች እንግዲህ የሚሆኑን ነገር አብረን እናያለን። የሚቀጥሉ መልካም ቆይታ ይሆንላችሁ።